ሰላም ለእናንተ ይሁን፣ የማዳብ ቅመሞችዬ፣ ይህ በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንዴት ናቸው? ደህና ናቸው? እንደምናቸው። እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ልብስ እየተኮስኩ ነው ወደ እናንተ የመጣሁት፣ አንድ በጣም ያሳዝነኝን ነገር። ይህን ነገር ከወደዳችሁት በነገራችን ላይ ሼር ሼር አድርጉት እና በቃ መስማት ለሚፈልግ ሰው ይስማው ማለት ነው። እኔ በእርግጥ ከእናንተ አውቄ አይደለም፣ ግን አንዳንድ ያዩዋቸው ነገሮች ስላሉ ነው ማለት ነው። እና ምን መሰላችሁ? በህጋዊ መታችሁ በመንግስት ደረጃ መታችሁ የምትጠፉ ልጆች የምትጠፉ ልጆች ማለት ነው በጣም ከባድ ነው እባካችሁ እናንተ ማለት ነው ወታችሁ በምትጠፉበት ሰዓት እማይሆን ሰው ያገኛችኋል ብዙ ባንጋሊ ሊያገኛችሁ ይችላል እስከ ሞት ትደርሳላችሁ ማለት ነው ብዙ ነገሮች አሉ እና እማይሆን ከሆነ እማትችሉ ከሆነ ማዳባችሁ ምግብ የማትሰጣችሁ ከሆነ ምግብ መብላት የማትፈልጉ ከሆነ ያኔ ምግብ የማትሰጣችሁ ከሆነ የምትራቡ ከሆነ መቼም የሰው ልጅ ሳይበላ ከባድ ነው። ምክንያቱም የዚህ ሀገር ስራ በጣም ከባድ ስለሆነ ማለት ነው፣ እና ስለዚህ የማይሆንላችሁ ከሆነ ወይንም ደግሞ ካልቻላችሁ ወደ መክተብ ውሰጂ ብላችሁ መናገር ነው የሚሻለው ማለት ነው። ግንስ ማዳባችሁ ስት እና ስለዚህ እባካችሁን ከመቅታት እንቆጠር። ማዳቡ ሰጅኝ፣ ምግብ አሰጭኝም፣ እኔ ትጮይብኛለሽ። በቃ እውነቱን ተናግራችሁ መክተብ ሄዳችሁ ካልሆነላችሁ ደግሞ ወደ ሀገር ተመልሳችሁ መሄድ ይሻላል። እንደኔ ማለት ነው። ምክንያቱም ጠፍተሽ ብን ብለሽ ወተሽ፣ የኔ እናቴ ኔ ከርታታ ማለት ነው ያልፍልኛል ለቤተሰቦቼ አሳልፋለሁ ብለሽ መተሽ ብን ብለሽ ወተሽ መንገድ ላይ አስቢው፣ አራት አምስት ባንጋሊ ሲጫወትብኝ እንደገና፣ ከዛም በላይ ሰውነት ግንጥልጥል ብሎ የሚያነሳሽ ስታጪ ወዴት ነው ብለሽ የምትሄጂ? ከዛም በኋላ አውጥተው ሲጥብሽ እንደፈለጉ ተጫውተው እነዛ ባንጋሎች እነዛ ሌቦች ተጫውተውብሽ አውጥተው መንገድ ላይ ሲጥብሽ ወዴት ነው የምትሄጂ? ማነው የሚያነሳሽ? እባካችሁ በእውነት እኔ እኔ በምኖርበት ቤት ውስጥ እንደዚህ አይነት ስለገጠመኝ ነው ማለት ነው። እና ያ ነው እራሱ አሁን እንድናገር ያደረገ ማለት ነው። እና እባካችሁ አትውጡ። ወደ መክተብ ውሰጅኝ ማለት ይቀላል። እንጃ በቃ ምንም ቢሆን በመንግስት ከመጣችሁ በእርግጥ አውቃለሁ፣ ምክንያቱም እኔም ጠለም ኖሬበት ስለነበረ፣ ጠለም ማለት በጣም ከባድ ነው። ብት የሆነ ነገር ብትብሏቸው እራሱ የማይሰማችሁ የእናንተ መደመጥ እማትችሉ